ሰላም ውድ ተመልካቾች እንዴት ናችሁ ዛሬ እንግዲህ እንደዚህ ቆንጆ ምስር በስጋ አብረን እንሰራለን ተከታተሉኝ እንግዲህ ምስር በስጋ ለመስራት ምን ያስፈልገናል ግብአታችንን አብረን እናያለን ስጋ የተከተፈ ስጋ አለኝ ስጋ ምስር አለኝ ሽንኩርት ቲማቲም ነጭ ሽንኩርት በዋናነት የሚያስፈልገን ማለት ነው እንግዲህ ወደ አሰራሩ እንገባለን ውድ ተመልካቾች እዚጋ በመጀመሪያ የውሃ እናፈላ እና የፈላ ውሃ ምስራችንን እንነክረዋለን። እኔ በሀበሻ ድስት ነው በሸክላ ድስት ነው ዛሬ የምሰራው። ሽንኩርት እንጨምር ያለው ከዛም ዘይት እንጨምራለን። እንደስ ትንሽ ካበሰል ነው በኋላ ዘይታችንን እንጨምራለን። ዛሬ የምንሰራው በሀበሻ ድስት በክሰል ቆንጆ ነው። የሀበሻ አዲስት ለወጥ ያጣፍጣል ታውቃላችሁ፣ በተለይ ደግሞ በክሰል ሲሆን የበለጠ እዚ ጋር ዘይት ጨምር ያለው እንግዲህ ዘይት እንደ ፍላጎታችሁ ጨምሩ። እኔ ብዙ ዘይት ሲበዛ አልፈልግም ግን ምስር ዘይት ያስፈልገዋል። እኔ ግን አላበዛውም ዘይቱን እንግዲህ በዚህ መልኩ ሽንኩርታችንን በዘይታችን ጥብስ እናደርጋለን። ለቤት አዲስ የሆናችሁ ስራዬን የወደዳችሁ ላይክና ሰብስክራይብ በማድረግ ቤተሰቡኑ ነባሮች እንደተለመደው ላይክ ሼር፣ ኮሜንት በማድረግ አበረታቱኝ ለምታበረታቱኝ ደግሞ አመሰግናለሁ። ክበሩልኝ። እንግዲህ በዚህ መልኩ ሽንኩርታችን እየበሰለ ነው። ውድ ተመልካቾች እንግዲህ ድንች ምንድነው ምስር በስጋችን በጣም ነው የሚጣፍጠው። በነገራችን ላይ ምስር በስጋ ወደ ተመልካቾች እዚጋ በርበሬ እንጨምራለን። እንዳያችሁት አራት የሾርባ ማንኪያ ጨምር ያለው ምስራችን ደመቅ ብሎ በርበሬው እንዲሰራ እንግዲህ ይህንን ይመስላል። በዚህ መልኩ እያቁላላሁት ነው። ወደ ተመልካቾች እንደዚህ ጥብስ ካደረግን በኋላ ፈጭተን ያዘጋጀ ነው ቲማቲም አለ። ቲማቲማችንን እንጨምራለን። ከቲማቲማችን ጋር ደግሞ አብረን እሽት እናደርገዋለን። እኔ ፈጭቸው ነው። እናንተ መቀጥቀጥም ከፈለጋችሁ ልጣችሁ፣ ቀጥቅጣችሁ መስራት ትችላላችሁ። እንግዲህ በዚህ መልኩ ጥብስ ብሏል። ውድ ተመልካቾች እንግዲህ መጀመሪያ ላይ ከትፈን ያዘጋጀነውን ስጋችንን አጥበን እንጨምራለን። አጥቤዋለሁኝ። እናንተ እንግዲህ የምትፈልጉትን ያክል ነው ስጋ የምንጨምረው። ሁሉም ሰው እንደ ቤተሰቡ ልክ ነው የሚሰራው። ውድ ተመልካቾቼ፣ አሁን ደግሞ ስጋችንን በበርበሬያችን አብረን እሽት እናደርገዋለን። እንግዲህ ምስር በስጋ ሲሰራ አንዳንድ ሰው ምስሩን ለብቻ ቀቅሎ ምስሩ ከበሰለ በኋላ የሚጨምር ሰው አለ። እኔ ግን ምስሩን አልቀቅለውም እንዳልኳችሁ መጀመሪያ ላይ ዘፍዝፌዋለሁ በፈላ ውሃ። ከዛ ምስራችንን አጥበን መጨመር ብቻ ነው። አሁን እንግዲህ ስጋችን እንደዚህ እየበሰለ ነው። እዚህ ጋ ነጭ ሽንኩርትና ዝንጅብል አንድ ላይ የተፈጨን የተጠቀምኩት ውድ እንግዲህ ስጋችን የተወሰነ ይቅርታ ስጋችን የተወሰነ ከበሰለልን በኋላ ምስራችንን እንጨምራለን። ለምን ምስሩ ደግሞ እስከሚበስል አብሮ ከስጋው ጋር ይበስላል ማለት ነው። እና በተለይ ሐበሻ ምስር ብዙ አይቆይም። የበነገራችን ላይ እንደዚህ በጃችን ንክት ስናረገው ፍርስ ይላል። በሞቀ ውሃ ስለተቀመጠ የሞቀ ውሃ ጥቁረቱንም አውጥቶልናል። አሁን ደግሞ እንደዛ አድርገን እናጥበዋለን። ታያችሁት፣ ውሃው ንጹህ ነው። አሁን ምስራችንን እንጨምራለን። እንግዲህ ምስራችንን አብረን እንጨምርና አብረን እሽት እናደርገዋለን ምስራችንን። ምስሩ ፍርስርስ እንዳይል ብቻ ብስል ማለት ነው ያለበት፣ እንጂ ፍርስርስ እንዲል አልፈልግም እኔ። እንግዲህ በዚህ መልኩ አልፎ አልፎ እያማሰልን እናበስለዋለን። እንግዲህ እንዳያችሁት እንደዚህ እየበሰለ ነው። እንደዚህ ቆንጆ ሆኖ እየበሰለ ነው። ውድ ተመልካቾቼ እዚህ ጋር እንግዲህ ስለበሰለ ውሃ እንጨምራለን። እንግዲህ ውሃችንን ትንሽ ጨመር እናደርግበታለን ማባሳያ እንዲሆንልን። አሁን ይሄ ቀጠን ያለ ነው እንደምታዩት፣ ግን ከአሁን በኋላ ትንሽ ሳት ስለሚመታው ወፍራም ይሆናል። ወፍራም ወጥ ነው መሆን ያለበት። ምስር ቀጭን ከሆነ ውሃው ቦርከና እንዳይሆንብን ትንሽ ወፈር አድርገን ነው ምስራችንን መስራት ያለብን። ይሄ እንግዲህ እስከሚበስል ድረስ ጠብቃለን። ጨው እንጨምራለን። መጨረሻ ላይ መከለሻ እንጨምራለን። አሁን ግጥም አድርገን እናበስለዋለን። እንግዲህ ውድ ተመልካቾች በስሎ እንደዚህ ወፍራም ወጥ ሆኗል። መከለሻና ትንሽ ቅቤ ጨምሬበታለሁ፣ አላሳየኋችሁም። ግን እንደዚህ ወፍራም ነው መሆን ያለበት እና ወጡ እንደዚህ ወፍራም ቆንጆ ምስር በስጋ ነው እንደዚህ እንደምታወት ድንቹ ምንድነው ምስሩ በስሏል ግን ፍርስ አላለም ፍርስ ካለ በቃ እንደ ሽሮ እንዳይሆን በደንብ ይበስልና ግን ፍሬያቸው እንዳሉ ምስሮቹ ቁጭ ቁጭ ይላሉ ማለት ነው